ለመስሪያ ቤት የምትሰሩ ህይወቶቼ በተለይ ደግሞ ልጅ ያለበት ቤት የምትሰሩ ቤቶቼ፣ እባካችሁ እንደዚህ አይነት ስህተቶችን እንዳሰሩ ማለት ነው። ለምን ህይወታችሁ አደጋ ላይ ስለሚወድቅ እባካችሁ፣ ቤቶቼ ይህንን ቪዲዮ ላይክ ሼር አድርጋችሁ ለሁሉም ቤቶቼ እንዲደርስ ፈልጋለሁ። በተለይ ደግሞ አዲስ ለሚመጡት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቼ እንዴት ናችሁ? ተሰማችሁ ነው ሁሉ ሰላም ነው። ክርስቲያን ወገኖቼም ሰላም ብያለሁ። አላህ ሱብሐነሁ ወተዓላ ሀገራችንንም ሰላም አደርግልን እኛንም በያለንበት አላህ ይጠብቀን እያልኩኝ እንደተለመደው በአዲስ ስቱዲዮ መጥቻለሁ ማለት ነው። መግቢያ ላይ እንደነገርኳችሁ መዳም ቤት ስትሰሩ መዳም አታየኝም ብላችሁ ተዘናግታችሁ ምንም ነገር የለም ብላችሁ ካሜራ እናንተ ስላላያችሁት ካሜራ የሌለም መስሏችሁ ተዘናግታችሁ እንደዚህ አይነት ስህተት የምትሰሩ ቤቶች ባካችሁ ጥንቃቄ አድርጉ ማለት ነው። በአሁኑ ሰዓት ላይ ከመቶ ዘጠና አምስቱ ፐርሰንት በአጠቃላይ ቤት ውስጥ ካሜራ አለ ማለት ነው። ጊዜው በጣም ተሻሽሎ በቴክኖሎጂ የበዛበት ጊዜ ስለሆነ በአሁኑ ሰዓት ላይ በየሶሻል ሚዲያ እያዩ እያመጡ ካሜራ እየደቀኑ ነው ያሉት። በተለይ ደግሞ ውጭ ሲወጡ እናንተ እነሱ ወጥቶልኛል ብላችሁ ተዘናግታችሁ የምትሰሯት የእያንዳንዷን ስህተት ህይወታችሁን አደጋ ላይ ይጥላችኋል ማለት ነው። ልጅ ብቻ ሳይሆን መዳም የለችም ብላችሁ ቤት ውስጥ ሆናችሁ ያልሆነ ነገር የምትሰሩ ልብስ የሌን መዳምን ልብስ የምትለብሱ እንዲሁም ደግሞ እሷ ክፍል ገብታችሁ እንትኗ አልጋዋ ላይ የምትቀመጡ በቃ ያልሆነ ሀረካት የምትሰሩ እህቶች ካላችሁ ማለት ነው። በአሁኑ ሰዓት ላይ ደግሞ ጭራሽ ብለው ብለው አረብ ቤት ወንድ ማምጣት ጀምረዋል ማለት ነው። የኛ ልጆች አንዷ ወላሂ ነው ምላችሁና በጣም ነው የገረመኝ። በጣም ነው በቃ፣ እንዴት ሊሆን ይችላል? ምን ያክል ምን ያክል በቃ ደፋር ብትሆን ነው ወንድ ልጅ መዳም ቤት ይዛ የምትመጣው የሚለው ነገር በጣም ነው ግራ የገባኝ፣ እስከ ህልም እስከሚመስለኝ ድረስ ማለት ነውና፣ በአሁኑ ሰዓት ላይ በጣም በጣም ጊዜው ከፍቷል። አረቦቹም ደግሞ በጣም ነቅተዋል። እንደ በፊቱ እንዳይመስላችሁ። በፊት መዳም ከቤት ስትወጣ ምንም ካሜራ የሚባል ነገር ላይኖር ይችላል። ልጆች ሲያስቸግሩ ልንመታቸው እንችላለን፣ ልንገለምጣቸው እንችላለን። መምታት ሳይሆን እኔ መትቼም አላቅም፣ ግን መገልመጥ ልንገለምጣቸው እንችላለን። ወይም ደግሞ የያዙትን እቃን ጥቅ አድርገን ልንወስባቸው እንችላለን። እንደ ስታረጉ ደግሞ የሳታቆ እጃቸውን የሆነ ጭምቅ ስታረጓቸው እንዳለ እጃቸው ላይ ምልክት ይወጣል ማለት ነው እና አረቦች ደግሞ ልጆቹ በአሁኑ ሰዓት ላይ ይዋሻሉ። እኔ ያለሁበት ቤት ከትናንት ወዲያ ወላሂ አንዷን ሰራተኛ ሴቷ እስክ ልትመታት ደርሳለች ማለት ነው እና ለምን ብትሉ እንደነገርኳቸው መንትያ ልጆች አሉ። እኔ በሚሰራበት ቤት እኔ ምግብ ነው የሚሰራው። አንዷ ቤት ታጸዳለች። ሌላይቱ ደግሞ ሁለት መንትያ ልጆች አሉ። አንዷ ጤነኛ ናት፣ አንዷ ደግሞ ያማታል። እና የእነሱ መሱልያ ናት ማለት ነው እና ከዛ ልጅቷ ስልክ ስጭኝ ብላ ለሰራተኛ፣ ሁለት ስልክ አላት የልጅቷ የተገዛላት ስልክ ሻህን ሲያልቀበት ከዛ የእሷን ልትሰጣት ፈለገች። ከዚህ በፊት ስልክ ባልነበራት ሰዓት የሰራተኛዋን አንዱን ስልኳን ሰታት ሁሌ ስለምታይበት ለምዳለች። ይህኔ ሻህን አልቋል። የአንችን ስልክ ስጭኝ ስትላት ከለከለቻት ማለት ነው። ከዛ ተናዳ ምን አደረገች? ጫማ የለበሰችውን ጫማ አውልቃ ወርውራ ደበደበቻት ማለት ነው። ሰራተኛዋን ገብቷቸዋል። ከዛ ሰራተኛዋ ደግሞ ተናዳ ተነስታ እጇን ጨምቃታለች ን ሆነ በቃ ትንሽ ምትት አድርጋታለች ይመስለኛል እና ከዛ እየጮኸች እሪ እያለች ሴትዋ ጋር ሄደች ማለት ነው ከዛ መተችኝ አለቻት ከዛ የቱ ጋሽ ነው የመተችሽ ብላ ስታሳያት እጇ ቃልቷል ከዛ ወላ እየተንቀጠቀጠች በቃ ሌላ ጊዜ ብድግ ብላ አትነሳም። ወፍራም ስለሆነች ግሯም ስለሚያማት ከዚህ ቤት ወጥቃ ስለተሰበረች፣ ብዙም እንትን አትልበት። ምና እንዴት ሆና በራ እንደመጠች አላውቅም። ገብቷቸዋል። ከዛ ክፍል ውስጥ ጫጮኋሉ። ከዛ ምንድን ነው ብዬ ሲሄድ አጠገባ ቁጭ በ እንዲሁ በ ዓይኗ ፈልቶ ያሆነ በ ዓይኗ ቀልቷል የሴቷ ማለት እንዴት ትመቻለች? ሰልጅን ልጅን ምን አገባሽ አንቺ፣ እኔ እኮ ነኝ እኔ ማምታትም ካለብኝ እኔ የሚመታት የሆነ ችግር አድርሳብሽ ከሆነ መተሽ ንገርኝ እንጂ እንዴት ትመቻለሽ? ብላ እንዴት እንዳፈጠጠች እኔን የማውቀው ማለት ነው። እና እህቶቼ የባካችሁ ተጠንቀቁላለሁ። ለምን ብትሉ መግቢያ ላይ እንዳያችሁት ልጅቷን ጠብቂ ብላት፣ ሴቷ ከቤት የለችም፣ ግን ካሜራ ደቅናለች በየቦታው ሰራተኛ በምትገኝበት ቦታ ራሱ ካሜራ ደቅና ኦንላይን ሆና ትከታተላለች ማለት ነው። ገብቷችኋል። ልጅቷ ደግሞ ቁጭ ብላ እያየች ነው። ምንም ነገር አላደረገችም፣ ምንም ነገር አላጠፋችም፣ ምንም እያደረገችው ነገር የለም። ከመሬት ተነስታ መተቻት ማለት ነው ያንን ደግሞ ይሄው መተቻት ብላ ሰራተኛዋን እስር ቤት ካስገባቻት በኋላ እንትኑን ግን ቪዲዮን ግን ሶሻል ሚዲያ ላይ ለቃ ምንድን ነው ያለችው ሰራተኛችሁን አምናችሁ ልጅ እንዳትሰጡ ብላ ነው እንትን ጽሁፍ ላዩ ላይ ጽፋበት ሶሻል ሚዲያ ከነ ልጇ ለቀቀቻት ማለት ነው ገቷቸዋል በአሁኑ ሰአት ላይ ቀላል ነገር እንዳይመስላችሁ ስልካቸው እነሱ የፈለጉበት ቦታ ሆነው እንኳን እዚህ ሳውድ አረቢያ ውስጥ አይደለም ውጭ ሀገር ላይ ሆነው ስልካቸው ላይ በካሜራ መከታተል ይችላሉ ማለት ነው። ለዛውም ላይቭ ላይ ማለት ነው። እንደ ላይቭ ሆኖ የሚያሳያቸው አፕሊኬሽን አለ። ከካሜራው ጋር እንትን ያያይዙታል። ከዛ እነሱ ሩቅ ሆነው የተኛውን ቦታ ሆነው ስልካቸውን ከፍቶ ላይቭ ላይ እናንተን መከታተል ይችላሉ ማለት ነው። ስለዚህ እናንተ ተዘናግታችሁ ልጅ ያለበት ልጅ እንኳን ባይኖርበት ልጅ የሌለበት ቤት ሆናችሁ ራሱ የሆነ በቃ ሴቷ የለችም ብላችሁ ያልሆነ ነገር ወይ ልብስ ልትቀያይሩ ትችላላችሁ። ወይም ደግሞ አንዳንድ ልጆች ደግሞ የራሳቸው ልብስ ስለማይኖራቸው ወይ የሴቷን ልብስ የሚለብሱ አሉ እንዲሁም ደግሞ ክፍል ላይ ሆነው ወይ ሳላ ላይ ሆነው የሚቀርጹ ምናምን አለና የመዳምን ቤት ቀርጻችሁ ሶሻል ሚዲያ ላይ የምትለቁ እንዲሁም ደግሞ መዳም መታይኝም ብላችሁ የእሷን ልብስ የምትለብሱ ወይም ደግሞ የሆነ በቃ ያልሆነ ነገር እነሱ የማይፈልጉት ነገር የምታደርጉ ከሆነ ህይወታችሁ አደጋ ላይ ነው ማለት ነው። ተጠንቀቁ እህቶቼ። ማንኛውም እኛ ከሀገራችን ስንወጣ ሰርተን ለመለወጥ እንጂ እነሱ ሀገር ላይ መጠን ልጆቿን ለመምታት ወይም ደግሞ ያልሆነ ነገሮችን ለማለቅ ለማድረግ ወይም ደግሞ እንዲሁም መዳም የለችም ብላችሁ እኔ አንድ ነገር ልንገራችሁ። ባል ከሌላችሁ ራሳችሁን ስሜታችሁን ማትቆጣጠሩ ከሆነ በስነ ስርዓት ባህል አለ መንገድ አግቡ። ካልሆነም ደግሞ ስሜታችሁ የሚያስቸግራችሁ ከሆነ የሆነ ግዴታ ወንድ የምትፈልጉ ከሆነ ወላ ራሳችሁን ሽንትን በቀዝቃዛ ውሃ ታጠቡ፣ ማለት ነው ቀዝቀዝ ያለ ውሃ ላይ ታጠቡ፣ እንዲሁም ደግሞ ሻወሩ ውሰዱ። እይተዋችኋል። ገብታችኋል። እንደዚህ አይነት ነገር አታድርጎ ባካችሁ። ብዙ ጊዜ አንዷዋ ሴት መጥፎ ነገር ስትሰራ ሙሉ ኢትዮጵያ ሴት ናት ስሟ የሚጠፋው። ገብቷችኋል። አረብ ሀገር፣ ሴት ተብለን ነው ስማችን የሚጠፋው። እንደሰማችሁት በአሁኑ ሰዓት ላይ አንዷዋ አረብ ቤት ወንድ አምጥታ ይሄው ሁሉም አረብ የሳውዲ አረቢያ ሴቶች እንዲያደረጉ እንዲያደረጉ፣ አንዷ አይደለም ስሟ የሚጠፋው የሁላችንም ነው ስም የምታስጠፉት ማለት ነውና። አባካቸው ወቶች እኛ ጨግላታችን እንደፍተን ምንም ሳያምረን ልጅ ለልጅ ነገ ለልጆቻችን ጥሩ ህይወት ነው ብለን የራሳችንን ኑሮ ህይወት ተጠን ለልጆቻችን የምን ሰዎችን ስማችን አታስጠፉን። አባካቸው አባካቸው፣ ላለው ማለት እና ሀገር ላይ ታቃላችሁ፣ ሀገር ሴት ተብለን ነው ስሜት ይሰጣን ያልሆነ ነገር እንደ ንቀት ነገር በቃ የአረብ ሀገር ሴት እንትን መዳን ቤት ከመስራት ውጭ ሌላ ነገር እንደማናቃሳ አሳ ጭንቅላታችን ባዶ እንደሆነ እንዳበድን አድርገው ስለሚያዩን እንደዚህ አይነት ነገር ደግሞ መጥፎ ነገሮች ሲሰሙ ያልሆነ ነገር ስም ነው የሚሰጡን። ገብቷቸዋል። በፊትም እንትን ያልሆነ በቃ የአረብ ሀገር ሴት ስትሆኑ የሆነ በቃ እንደማትረቡ እንደመናቅ አይነት የሆነ እኔ የፈለገ ሰው ቢንቀኝ እኔ ለራሴ አልሐምዱሊላይ ረብ ለአለሚን እኔ ማን እንደሆንኩኝ ማንነቴን አቃለው። ገብቷችኋል። እናንተ የሰው ሀገር ላይ ሆናችሁ የምትሰሩትን ስራ የምትሰሩትን መስዋዕትነት ማንም ሊሰራው አይችልም ማለት ነው። ገብቷችኋል። የአረብ ሀገር ሴት በጣም በጣም በጣም ከሚባለው በላይ ጀግና ናት። የአረብ ሀገር ሴት ከምንም በላይ ማለት ነው። ከትንሽ እስከ ትልቅ ገብቷችኋል። ማንም ደግሞ የመሆነው ለመፈመስ ሲፈልግ የአረብ ሀገር ሴትን ወይ የሚሳዳ ወይም ደግሞ ያሞጋግሳል ማለት ነው። ከዛ እኛ ደግሞ በጣም የዋህ ስለሆንን ደግሞ ያገኘ ሁሉ ነው በእኛ ላይ የሚጫወተው ገብቷቸዋል። ስለዚህ አላህ ይጠብቃችሁ፣ የሚጠብቀንም እንደነገርኳችሁ አረብ ሀገር ላይ ሆናችሁ በተለይ ደግሞ መዳም ቤት ሆናችሁ እነሱ የሉም ብላችሁ አትዘናጉ። ወላሂ ነው ብላችሁ አትዘናጉ እነሱ እናንተን በቀላል መንገድ መከታተል ስለሚችሉ ማለት ነው። ስለዚህ ሀባይቢ አላህ ይጠብቃችሁ። የሚጠብቀንም እንደነገርኳችሁ አላህ ደግሞ ያሰብነውን አሳክተን በሰላም ለሀገራችን ያብቃን። ወዳችኋለሁ፣ ከኔ በላይ አላህ ይውደዳችሁ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።